አቶ ይልማ ጃንሆይ ልከዋቸው ከወቅቱ የአሜሪካን ፕሬዚደንት ፍራንክሊን ዲ ሩዝቬልት ጋር ለመነጋገር ዋሽንግተን ዲሲ ሄዱ። የተጓዙበት ምክንያትም ኢጣሊያ ኢትዮጵያን ለቃ ብትወጣም እንግሊዝ በእግሯ ተተክታ የመዘግየቱ ነገር ጃንሆይን አሳስቧቸዋል። ዋሽንግተን በታሰበው ዕለት ቢገቡም ፕሬዚደንት ሩዝቬልትን በቀላሉ ማግኘት ግን የማይታሰብ ሆነ። ከስንትና ስንት ሀገር ደጅ ለመጥናት በርካታ ጠቅላይ ሚኒስትሮችና ዲፕሎማቶች ናቸው ኋይት ሀውስ የሚመጡት። ስለዚህም የአንዲት ትንሽ ሀገር መልእክተኛ እንደመሆናቸው ምንም አይነት እድል አልነበራቸውም። አንዲት መንገድ ብቻ ፕሬዚዳንቱ ቢሮ ልታደርሳቸው እንደምትችል ገመቱ። ስለዚህ የፕሬዚደንቱን ሚስ የሚስስ ሩዝቬልትን ጓደኛ ተዋወቋት። ይህንን ገጠመኛቸውን ሲያወሩልኝ እያፈሩ ነበር አለና ጋሽ ስብሃት እየሳቀ ሴትየዋ በዕድሜ ትበልጣቸዋለች። መዝናናቱ መደነሱ ማውጋቱ ተጀመረ። ቀስ ብለው ወደ ፎቅ ወጡ። ለምን ወደ ፎቅ እንደወጡ አልነገሩኝም። ፎቁ የሰማዩን ገጽ በሙሉ ያሳያል። ተፈጥሮን እያደነቁ አወጉ። በሚቀጥለው ቀን አቶ የልማ በሴትዮ አማካኝነት ከፕሬዝደንቱ ባለቤት ጋር ተዋውቀው የመጡበት ምክንያት አዋያቸው። በነጋታው ፕሬዝደንቱ ጋር ለመቅረብ ፕሮግራም ተያዘላቸው። በቀጠሮ ቀን ከፕሬዝደንት ፍራንክሊን ዲ ሩዝቬልት ጋር ተገናኝተው በተላኩበት ጉዳይ ላይ ተወያዩ። ፕሬዝደንቱም ለኢትዮጵያ የሚጠቅም ትዕዛዝ አስተላለፉ። የእንግሊዝ ዓላማ ተደናቀፈ። እንግሊዞች በዚህ ተበሳሽተው ከሀገራችን ሲወጡ የሚችሉትን እየነቃቀሉ ያልሆነላቸውን እያፈራረሱ ሄዱ። ሰላም፣ ጤና ይስጥልን የተከበራችሁ ተከታታዮቻችን፣ ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጫወታለን። ከዚህ በመቀጠልም ጥበብ ነበር በሚለው መሰናዷችን ኢትዮጵያ የሚል ተውኔት ተዘጋጅቶ ለመድረክ ሊበቃ ሲል በአሜሪካ መንግስት እንዴት እንደታገደ እንነግራችኋለን። ቀደም ሲል ያደመጣችሁት ደራሲ ስብሐት ገብረ እግዚአብሔር ለደራሲ ዘነበው ላይ ያጫወተውን ነው። ዘነ በኋላ የስብሃት ገብረ ግብረ እግዚአብሔር ታሪክና ስራዎች ላይ የሚያተኩር ማስታወሻ የተሰኘ መጽሐፍ መጽሐፉ የሚታወቅ ነው። ይህም ቀደም ሲል ያደመጣችሁት ታሪክ በመጽሐፉ ላይ ሰፍሯል። እንደሚታወቀው የስብሃት ገብረ እግዚአብሔር ሚስት ሀና የዲፕሎማት ይልማ ልጅ ነበረች። ደራሲ ስብሃት ከሚስቱ አባት ከዲፕሎማት ይልማ ጋር በጣም ይግባባ ነበረ። የተለያዩ ጨዋታዎችንም ይጫወቱ ነበረ። ስራዎቻቸውን አስመልክተው የሚነግሩት ነበር። ካጫወቱት ጨዋታ መካከል ደግሞ ጣሊያን ከኢትዮጵያ ከወጣች በኋላ እንግሊዝ በምትኳ ተተክታ የመቅረትና ቅኝ ገዢ ሆኖ የመቆየት አዝማሚያ ስታሳይ ጃነሆይ ጉዳይ አሳስቧቸው ዲፕሎማት ሂልማን ወደ አሜሪካ ልከዋቸው ነበረ። ታዲያ ፕሬዚዳንቱን ለማግኘት የፕሬዚደንቱ ሚስት ጓደኛ ተወዳጅተው ዳር ያደረሱትን ያሳኩትን ጉዳይ ማጫውተውት ነበረ። እሱን ነበር ያስደመጠናችሁ ናቸው። ዛሬ ፕሬዚዳንት ሩዝቬልትን ልናነሳ የወደድንበት ምክንያት ከሰሞኑ በአሜሪካን ዋሽንግተን ዲሲ ኢትዮጵያ የተሰኘው ቲያትር ለእይታ መቅረቡን አስመልክተን ነው። ኢትዮጵያ የተሰኘውን ቲያትር ፕሬዚደንት ሩዝቬልት እንዳይታይ አግደውት ነበር። ለምንድን ነው ኢትዮጵያ የተሰኘውን ቲያትር እንዳይታይ የከለከሉት? ቲያትሩ ጣሊያን በኢትዮጵያ ላይ የፈጸመችውን ወረራ የተመለከተ ነው። ታዲያ ለምንድን ነው ፕሬዚደንቱ እንዳይታይ ያገዱት? አብራችሁን እስከ መጨረሻ ከቆያችሁ ለምን ፕሬዚደንቱ ይህን ቲያትር እንዳይታይ እንደከለከሉትና አሁን ከ88 ዓመት በኋላ ለእይታ ቀርቦ ምን ያህል ተወዳጅነትን እንዳተረፈ እንነግራችኋለን። የቲያትሩ ይዘትስ ምን ይመስላል የሚለውንም እንዲሁ እንነግራችኋለን። በተጨማሪም ኢትዮጵያ ከጣሊያን ወረራ ነጻ ከወጣች በኋላ ፕሬዚደንት ሩዝቬልት ለቀዳማዊ ኃይለሥላሴ የጻፉትን አስገራሚ ደብዳቤም ጨምረን እንነግራችኋለን። እስከ ቪዲዮ መጨረሻ እንድትከታተሉን እየጋበዝን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን። ፕሬዚዳንት ሩዝቬልት አግደውት የነበረው ተውኔት አሁን በዲሲ እየታየ ይገኛል። ከፍተኛ ተወዳጅነትንም አትርፏል። መነጋገሪያም ሆኗል ከ88 ዓመታት በፊት እንደተሰራ ይነገራል። በአሜሪካውያን የተዘጋጀው ኢትዮጵያ የተሰኘው ተውኔት መሰረቱን በሁለተኛው የጣሊያን ወረራ ላይ ያደረገው ኢትዮጵያ የተሰኘው ተውኔት በዋሽንግተን ዲሲ ከሰሞኑ ከፈረንጆቹ ሜ 18 ቀን ጀምሮ ባሉት ተከታታይ ቀናት ደዋርፍ በሚገኘው ዋተር ፍሮንት ቴያትር አዳራሽ ውስጥ ከ88 ዓመታት በኋላ ለመድረክ ቀርቦ ከፍተኛ ተቀባይነትና አድናቆትን እንዳገኘ ተሰምቷል። ይህ ተውኔት በ1930 ዎቹ ከተዘጋጀ በኋላ በጊዜው የአሜሪካ ፕሬዚዳንት በነበሩት ቴዎዶር ሩዝቬልት አስተዳደር አማካኝነት ለሕዝብ እይታ እንዳይቀርብ በይፋ ታግዶ የቆየ ቲያትር እንደነበረም የታሪክ መዛግብት ይናገራሉ። ይህ ታሪካዊ ቲያትር ሁለተኛውን የጣሊያን ወረራ በመቃወም በቺካጎ የኢትዮጵያ ወርልድ ፌዴሬሽን መስራች በሆነችው ሚያሚ ሪቻርድሰን ታሪክ ላይ ተመስርቶ የተዘጋጀ ተውኔት ነው። በወቅቱ ጥቁር አሜሪካውያን ለኢትዮጵያ ነፃነት የነበራቸውን ቁርጠኛ አቋምና ድጋፍ ምን ያህል እንደነበረ ፍንትው አድርጎ የሚያሳይ ተውኔት ነው። ተውኔቱ የጭቁን ሕዝቦች የነፃነት ተጋድሎና ጸንቶ በአንድነት ፋሺዝምን መታገል እንደሚገባቸው ያሳያል። የተውኔቱ ርዕስ ኢትዮጵያ የተባለው ሀገሪቱ ለቅኝ ግዛት እጅ ያልሰጠች ና እና የጥቁር ህዝቦች ታሪክ ተምሳሌት በመሆኗ ነው ብለዋል። የቲያትሩ አዘጋጆች ተውኔቱ ወደ ባልቲሞር በማቅናትም ለእይታ እንደሚቀርብ የተውኔቱ አዘጋጆች ጨምረው አስታውቀዋል። ኤንሲሪየስ ታዲያ ከጥበብ ባለሙያዋና በአሜሪካ ዩኒቨርሲቲ የአፍሪካ አሜሪካውያንና የአፍሪካ ዲያስፖራ ጥናት ክፍል ኃላፊና በምህርት ከሆኑት ሲቢል ሮበርትስ ጋር በመሆን ይህን የጥበብ ስራ ከተቀበረበት አውጥተው ይፋ አድርገውታል። በ1930 ዎቹ በነበረው የኢኮኖሚ መውደቅ ምክንያት በሩዝቬልት የሚመራው የአሜሪካ ፌዴራል መንግስት የጥበብ ሰዎች ሥራ እንዳያጡ በማሰብ ትልቅ የቲያትርና ሌሎች ጥበቦችን ያካተተ ሊቪንግ ኒውስፔፐር የተባለ ፕሮጀክት ነበረው። ይህ ፕሮጀክት ተዋናዮች ከጋዜጠኞች ጋር በመተባበር የሚሰሩት ሲሆን በወቅቱ የወጡ የነበሩ የጋዜጦችን ርዕሶችን ማለትም ሄድላይንስና የታላላቅ መሪዎችን ንግግሮች ተውኔት ውስጥ ይጠቀማል። ዓላማው አርቲስቶቹ ስራ እንዲያገኙ ከማድረጉን ባሻገር ህዝቡ ዓለም ላይ ምን እየተካሄደ ነው የሚለውን አዝናኝ በሆነ መንገድ በአርቲስቶች ጣፍጦ ኪናዊ ለዛ ተላብሶ እንዲያገኘው ለማድረግ ነበር። ይህ ኢትዮጵያ የተባለ ሥራም በ1937 በዚህ ፕሮጀክት ስር አርተር አርንት በተባለ የሥነ ጥበብ ባለሙያ የተዘጋጀ ነበረ። ጣሊያን ኢትዮጵያ ላይ ለምትፈጽመው ግፍ ዓለም ያሳየችውን አሳዛኝ ምላሽ ይገልጻል። በአሜሪካ የሚገኙ ጥቁሮች ያደረጉት ንቅናቄንም ያሳያል። ኢትዮጵያ ለሊግ ኦፍ ኔሽን ያመለከተችበትና በዲያስፖራውና በአፍሪካ ያለውን የባህልና የስሜት ትስስርም ቲያትሩ ለማሳየት ሞክሯል ተብሏል። ቲያትሩ የሁለተኛው የዓለም ጦርነት የተጀመረው ጣሊያን ኢትዮጵያን ስትወር እንደሆነ ያሳያል። በተጨማሪም ጥቁር አሜሪካውያን በኢትዮ ጣሊያን ጦርነት ወቅት ቀላል የማይባል የማስተባበርና የድጋፍ ሚና እንደነበራቸውም ይገልጻል። ፕሬዚዳንት ሩዝቬልት ይህን ቲያትር ያገዱበት ምክንያት የተቀረጸ የእሳቸውን ንግግር በተዋናይ አስመስሎ በማቅረቡ ምክንያት ነው። ታዲያ ፕሬዚዳንት ሩዝቬልት የእሳቸውን ንግግር በተወኔቱ የመጨረሻ ትዕይንት ላይ ስለተካተተ ገና ህዝብ ሳያየው ለመድረክ ሳይበቃ አግደውታል። ፕሬዚዳንት ሩዝቬልት ጣሊያን ኢትዮጵያን ስትወር የነበራቸው አቋም ገለልተኛ አቋም ነበረ። ምንም እንኳ በመጀመሪያ ወረራውን ቢያወግዙም ምንም አይነት እርምጃ ሊወስዱ አልቻሉም ነበረ። በዚህም ምክንያት ከሌላው የምዕራቡ ዓለም ተለይተው ሊታዩ አልቻሉም። ዲሲ ቲያትር አርቲስት የዚህ ተውኔትን መመለሱ ወቅቱን የጠበቀና በመላው ዓለም ያለውን ጥቁር ሊነካ የሚችልም ነው ተብሏል። ጣሊያን በመርዝ ጋዝ የምትፈጀውን ጥቁር አፍሪካዊ አስመልክቶ ምዕራባውያን ያሳዩት ቸልተኝነትና ጦርነቱን አስመልክቶ ያደረጉት ንግግር የአሜሪካ መንግስት በራሱ በጀትና ፕሮጀክት ቲያትር ተሰርቶ እንዲቀርብ አለመፍቀዱ የሚጠበቅ ነው። ተውኔቱ የተለያዩ ክፍሎች ያሉት ሲሆን፣ አንደኛ፣ የጣሊያን ወረራ በኢትዮጵያ ምን እንደሚመስልና የንጉሡን የሊግ ኦፍ ኔሽን ክስ ያሳያል። ሁለተኛ፣ የኢትዮጵያውያንን ተጋድሎ ከዓለም አቀፍ ንቅናቄ ጋር አዋህዶ ያሳያል። በአፍሪካና በዲያስፖራው ያለውን የባህልና የስሜት ትስስርም አጉልቶ ለማሳየት ይሞክራል። በተለይ ዳንኤል ጄ ስሚዝ ንጉሠ ነገሥት ኃይለሥላሴን ሆኖ ይሠራል። በሊግ ኦፍ ኔሽን ያደረጉትንም የጄኔቫ ንግግር በትያትሩ አካተውታል። ጃንሆይ በጦርነት አውድማ ነጻ ሰው ሆኖ መሞት እጅጉን የተሻለ ነው ባሪያ ሆኖ ከመኖር ይልቅ በሚል ያደረጉት ንግግር ቲያትሩ ላይ ጣፋጭ ቅመም እንደፈጠረለትም ተነግሯል። ቀዳማዊ ኃይለሥላሴ ከወረራው በኋላ ለጥቁር አሜሪካውያንና ለካሪቢያኖች ኢትዮጵያ ሄደው እንዲኖሩ መጋበዛቸውና መሬት መለገሳቸው በተውኔቱ በአስገራሚ ሁኔታ ተካቷል። ከአፍሪካ መሠረታቸው የሆኑ ጥቁሮች ሁሉ ወደ አፍሪካ ይመለሱና ነጋቸውን እዛው ይመስርቱ በማለት ነበር ይህን ልግስና ያደረጉት። በዚህ ወረራ በጣም በርካታ ጥቁር መቅቷል። በቺካጎ የኢትዮጵያ ወርልድ ፌዴሬሽን መስራች በሆነችው ማያሚ ሪቻርድሰን ላይ ተመስርቶ የተዘጋጀ እንደሆነና ሰው ሰራሽ ክፍፍሎችን እንደሚያሳይ በጸሐፌ ተውኔቷ ተነግሯል። ጥቁር አሜሪካዊት ኦፔራ ዘፋኝ ማያሚ ሪቻርድሰን በወረራው ወቅት ኢትዮጵያን ጎብኝታ የነበረ ሲሆን ከዚያም የኃይለ ስላሴን የመሬት ስጦታ በዓለም ያሰራጨች ሰውነች። ሌላው በተውኔቱ ከተካተቱት እውነቶች መካከል ስር መሠረቷን ካጠናች በኋላ የመጣችበትን ካጠናች በኋላ ስሟን ወደ ፀሐይ ስለቀየረች ክሎይ ስለምትባል ሴት ተውኔቱ ያሳያል። አረንጓዴ፣ ወርቃማ ቢጫ፣ ቀይ ጨርቅ ጭንቅላታቸው ላይ ያሰሩ ኳየሮች እየዘመሩ ማንነቷን፣ የተደረገውን ትግል እና ሌሎች መሰል ነገሮችን እያስታወሷት ትክክለኛ አቅጣጫውን ሲመሯትም በተውኔቱ ይታያል። የማሆ ጽጌ ማርያም ሙዚቃ በጃኒል ጊል ለቲያትሩ እንዲስማማ ተደርጎ ተዘጋጅቶ ቲያትሩን አስውቦታል። ላይቭ ማሲንቆ በወረታው ውበት የቀረበ ሲሆን ናይ ባንጊ ድራሚንግም አፍሪካዊ መልክ ሰጥቶታል። በእርግጥ ሥራው የፌዴራል መንግሥት ፈንድ ቢቋረጥበትም የተለያዩ ለጋሾች ቲያትሩ እንዲሠራ አድርገውታል። ሳይቢል አር ዊልያምስ የቀደመውን ለአሁን እንዲስማማ አድርጎ የሠራው ሰው ነው። ትልቅ የጥበብ አሻራ አኑረናል፣ በቲያትር ታሪክ ብቻ ሳይሆን በአፍሪካውያንና በዲያስፖራ መካከል ላለው የባህል መስተጋብር ትልቅ አስተዋጽኦ አለው የተሆነ ይሰራው ብሏል። ሩዝቬልት አንድ የታወቀ እሳቸውን የተመለከተ ወሬ አለ። ኢትዮጵያን እንደ ኔግሮ ሀገር እንደ ጥቁር ሀገር አይቆጥሯትም፣ ለዛም የተለየ እንክብካቤ ያደርጉላታል የሚል ግን የጣሊያን ኢትዮጵያን ወርራ ያን ሁሉ ግፍ ስታደርስ ሩዝቬልት ያደረጉት ነገር የለም። ይልቁንም የጣሊያንን ግፍ የሚያሳየውን ቲያትር እስከ ማገድ ደርሰው ነበረ። በመጨረሻ ግን ጣሊያን ከወጣች በኋላ እንግሊዝ ተተክታ በቅኝ ግዛት ልትቆይ ስትል አሜሪካ አልቃ ገብታ እንግሊዝ እንድትወጣ ማድረጓ ሊያስመሰግናት የሚችል ነገር ነው ተብሎ በብዙ ምሁራን ይገለጻል። ከጣሊያን ወረራ በኋላም ፕሬዚደንት ሩዝቬልት ለቀዳማዊ ኃይለ ሥላሴ ይህንን ደብዳቤ ልከውላቸው ነበረ። የተወደዱ ንጉሠ ነገሥት ኃይለ ሥላሴ፣ የእርስዎን ወደ አዲስ አበባ መመለስ አስመልክቼ ይህንን የራሴን ደብዳቤ ስልክሎ በጣም ደስተኛ ነኝ። ሁልጊዜም ደግሞ ማስታውሰው የልጆውም ባል ነው ራስ ደስታ ዳምጤ በነጩ ቤተ መንግሥት በ1933 ያሳለፈውን ጊዜ ላነሳሎ ተወዳለሁ። ከሱ ጋር ማውራቱንና የተለያዩ ጉዳዮች ላይ ከእሱ ጋር መጫወቱን አም ደስ የሚል ሰው ሆኖ ነበር ያገኘሁት። በዚህ ጦርነት ምክንያት ሕይወቱ ማለፉንም በመስማቴ ሐዘኔን ልገልጽሎ ተወዳለሁ ወራሪዎችን ለመመከት በድፍረት መዋጋቱን ሳላደንቅ አላልፍም። በጣም ማዘኔን በድጋሚ ልገልጽ እወዳለሁ። የእርሶ ፍራንክሊን ዲ ሩዝቬልት ይህንን ደብዳቤ ከጻፉ በኋላ የውጭ ጉዳይ ሚኒስቴራቸውን ዌልስን አማክረዋቸው ነበር። ምን ይመስልሃል ይህን ብልከው? ሲሉ ጠየቁት። የውጭ ጉዳይ ሚኒስቴራቸውም እንደሚያውቁት የብሪታንያ መንግሥት በኢትዮጵያ መቆየት መፈለጉን የሚያሳዩ የተለያዩ ምልክቶች አሉ። በቅኝ ግዛትነትም ለመያዝ እንደፈለገ መካድ አይቻልም። ይሄ ደብዳቤ የአክሲስ ሀገራት